ነባሮሽ በአዲስ ይጠቁት። ሰላም እንዴት ናችሁ? የጽጌ ሪያል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ሁሌ ጭብጫባችሁን እሰማለሁ፣ በነገራችሁ ላይ ለዛ ነው እና እንኳን ወደዚህ ቻናል በሰላም መጣችሁ። ያው እንግዲህ ይሄ አዲስ ቻናል እንደሆነ ገብቷችኋል አውቃችኋልም በእርግጠኝነት። እና እንኳን ደና መጣችሁ ማለት ያለብኝ በሰፊው ነው ማለት ነው። የምወዳችሁ ውድ ጓደኞቼ፣ እናቶቼ፣ አባቶቼ፣ ወንድሞቼ፣ እህቶቼ፣ ሁላችሁ እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ። ስለመጣችሁ እኔም ብላችሁ ተከትላችሁኝ ስለመጣችሁ በጣም አድርጌ አመሰግናለሁ ዩቲዩብ ቤተሰቦቼ እንግዲህ ወደ ዱባይ ከመሄዴ ወደ አዲስ አበባ ከመሄዴ በፊት አንድ ነገር ማድረግ እንዳለብኝ ፊል አድርጌ ነው የመጣሁት በጣም ደስተኛ ነኝ በተፈጠረው ነገር በነበረን ሰላም በነበረን ደስታ በጣም ደስተኛ ሆኜ የነበር ያሳለፍኩት ዱባይ በጣም ወድሻለሁ በዚህ አጋጣሚ ዱባይ ነዋሪዎች በሁላችሁንም በጣም ነው መወዳችሁ በጣም ማለት ነው እና እዚህ ስለተገኘውም ደስ ብሎኛል ሁላችንም ደስተኛ ነበርን። ነገር ግን አንድ የተፈጠረ ነገር ነበረ በእኔና በዳኒ መሀል ማለት ነው እሱም ምንድነው? በማላችን ቲና ገብታ ብዙ ነገር ተፈጥሮ ከዛ ይቅርታ ብለናት ይቅርታ ብላኝ ይቅርታ አድርጌላት፣ እሷም ደግሞ ጥፋቷ ገብቷት በዚህ ልክ ይቅርታ በመጠየቋ ትልቅነቷን ያሳያል። እና ደግሞ በጊዜው ስሜታዊ ሆኜ ብዙ ነገር ተናግሬያታለሁ፣ ብዙ ነገር ብያታለሁ። እና ደብሮኛል፣ እውነት ለመናገር በጣም ደብሮኛል። ሁሌ ይከነክነኛል። በቃ አንዳንዴ በስሜታዊነት ምታረጉት ነገር በጣም ነው የሚከነክነው፣ በጣም ነው ውስጣችሁን የሚያመው እውነት ለመናገርና፣ ይሄ ነገር እንዳይፈጠር አንድ የምመክራችሁ ነገር ቢኖር አንድ ውሳኔ ከመወሰናችሁ በፊት ደጋግማችሁ አስቡት። ደጋግማችሁ ማሰብ ለመረጋጋት መሞከር ጥሩ ነው። እንደዚህ አይነት ባህሪ የሌላችሁ ሰዎች ደግሞ ግዴታ ያን ማድረግ አለባችሁ። ምክንያቱም ማንንም ሰው ላለ ላለማስደበር ከሰው በላይ ደግሞ ውስጣችሁ ሰላም እንዲሆንና ራሳችሁንም ላለማስደበር ማለት ነው። ሶ ዛሬ እንግዲህ አንድ ትልቅ ሰርፕራይዝ አለ። እሱም ሰርፕራይዝ የሚሆነው እንግዲህ ሁላችሁም አንድ ላይ ተሰሙታላችሁ። ዛሬ ሩታንና አብርሽን ጠርቻቸዋለሁ እንዲሁም ደግሞ ቲናንም ጠርቻታለሁ። ለምን እንደሆነ ገና ቪዲዮውን ስታዩት ይገባቸዋል። ግን ደግሞ ከነሱ ጋር አብራችሁ ሰርፕራይዝ እንድትሆኑ ስለምፈልግ ለዛ ነው። እነሱ ከመጡ በኋላ እነግራቸዋለሁ። እያሰብኩት ለና ብርሽና ለሩታ አልነገርኳቸውም፣ ምን እንዳሰብኩኝ። ቪዲዮም እንደጀመረ ነው የሚያው ብዙ ጊዜ ቪዲዮ ጀምረ ምናምን ነው የምንጠራቸው ታውቃላችሁ። እና እንግዲህ ዛሬ ይመጣውና ያሰብኩትን ሀሳብ ለጓደኞቼ ማሳወቅ ስላለብኝ እነሱ ይመጡና እነግራቸዋለሁ። ከእናንተ እኩል ማለት ነው። ከእናንተ እኩል እነሱ እኩል ይሰሙታል ማለት ነው። ያደረግኩት ነገር መልካም ነገር እንደሆነ አስባለሁኝ። የመጀመሪያ አይደለም ይሄንን ሳደርግ ግን በዚህ አይነት ነገር ውስጥ ስለመጣች በዚህ አይነት ነገር ውስጥ ከይዞ ስለገባ ያው የበለጠ ደስተኛ ያደርገኛል ማለት ነው። እና በእርግጠኝነት እንደምትወዱት እርግጠኛ ነኝ። እና አብርሽና ና ሩታ ከመጡ በኋላ ደግሞ ሰርፕራይዙን ነግሪያቸው። ከዛ ደግሞ ቲና ትመጣለች ሰርፕራይዙን የምናበስራት ይሆናል ማለት ነው። የምወዳችሁ የማከብራችሁ ውድ ቤተሰቦቼ እንደማታሳፍሩኝ አውቃለሁ። ያው ለመልካም ነገርና ለጥሩ ነገር ሰውን ለማስደሰት ስለሆነ ይሄን ነገር ያው የማደርገው በእርግጠኝነት ነት ሰፖርት እንደምታደርጉኝና ሰፖርታችሁ ደግሞ እንደማይለይኝ እርግጠኛ ነኝ። የምወዳችሁ የማከብራችሁ ቤተሰቦች በጣም ነው የምወዳችሁ። እንደማታሳፍሩኝ አውቃለሁ። በጣም ነው የምወዳችሁ። እውነት በጣም ነው የምወዳችሁ። በተለይ ደግሞ ዱባይ ከመጣው በኋላ ላሳያችሁኝ ክብር ላሳያችሁኝ ፍቅር ሁሉም ነገር በጣም ነው የማመሰግነው። እውነት እግዚአብሔርን ነው ምላችሁ በጣም ውስጤ በቃ በደስታ ነው የተሞላው። በቃ ደስተኛ እንደሆነ የምትፈልጉ ለኔ በጣም እንደጓደኛ እንደቤተሰብ ምናምን ነው የምታስቡልኝ ምናምን ኮመንታችሁ ነው ያለው። አለባበሴ እንዳስተካክል ትመክሩኛላችሁ ምናምን። ሁሉም ነገር ግን በጊዜው ይስተካከላል እና በጣም ነው የማመሰግነው። ኤኒዌይስ ብዙ አላወራ ደስተኛ ስለሆንኩኝ ነው ብዙ ያወራሁት። አሁን ግን ብዙ አላውራ እና አብሽን እንጠብቃቸው እና ለነሱ ካበሰርኩ በኋላ ቲናም ትመጣለች ማለት ነው። ዛሬ ቀጠሯችን የሚሆነው እዚሁ ቦታ ነው ነው እ ሁሉ ዳንስ ኧረ አብራም ሄድበት ሂድበት ስልክ ነገሩ ላይ በደንብ ጫን በለው ማለት ነው እንጂ እሱንም መንከት አይቻልም፣ እሷንም መንከት አይቻልም። ካሜራ ደሞ በጣም ሳኩኝና ማለት ነው ወደ ጉዳይ ስትገቢያለሽ ወደ ጠራሹ ነው ወይስ ለይ ትንሽ ማ ሂድበት አልፈልግም አንተ እንዴ፣ እረፍ እረፍ! ካሜራ ማን እንዴ? አንተ ወንድ አይደለ እንዴ? ነው አንተ ስራ አደስ። እሺ ለማንኛውም እንዴት ናችሁ? ደህና ናችሁ? አማን ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ዛሬ እንግዲህ ፅጌ በሌሊት ጠርታ እዚህ ጋር ቁጭ አድርጋናለች። ለምን ተጠራችን አናውቅም። ፍላጎቷም እቅዷም ሁሉ ነገር ምናውቀው ታሪክ የለም እና ሰላም ተበላትና ተበላቸውና እንግዲህ አንቺም ትነግሪናለሽ። ኦኬ ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ጽጌ እንግዲህ እዚህ ጋር በሌሊት አምጥታ አስቀምጣናለች፣ ሳይሆን አስቁማናለች በሚለው ይስተካከል ለማለት ያለው ወዳቸዋለሁ። ተናፋቂታ አደይ በጣም ነው ሀገራችን፣ እናፈቀን በነገራችን፣ በጣም በዚሁ ለቀን ልንገባ ነው ወደ ሀገራችን። የሳይ የሳይ የሳይ ሰው ለኔ ስለሆነ በጣም ደስተኛ ነኝ። ለምን ለመናገር በጣም ነው ሀገራችን የናፈቀን እንትን ጋራው ሸንተረሩ ነገር ጋራ አላ ጋራ ጋራጋራ ነ ሸንተረሩ ነ ሸንተረሩ ንመ ጋራና ሸንተረር ሴምሴም ብራዘር ተጨነኩ እኮ ይ ሴም ወይስ የጠራኋችሁ ማለት ነው። ዱባይ በነበረን ቆይታ በጣም ደስተኛ ነኝ። በጣም ማለት ነው ሁላችሁንም ደስተኛ ነን አይደለ። በመሀል የተፈጠረ ችግር ነበረ፣ በእኔና በቲና መሀል የተፈጠረ ነገር ነበረ። ግን ደብሮኛል። ይሄን ነገር እሷ ላይ ማድረግ አልነበረብኝም። በቃ የሆነ ቁጭት የለም ፀጸት ማለት ፀጸት ዓይነት ስሜት ይሰማኛል እውነት ለመናገር እና ዛሬ ልጋብዣት ነው ምሳ የጠራሽ አይደል ምሳ ብጋብዛት አይ ኖ በቃ አንዳንዴ ከውስጥሽ የማይወጣ ነገር አለ አይደለም አዎ አዎ እና ደግሞ ያሰብኩት ነገር አዎ ምሳም ጋብዛታለሁ እሺ ማለት ምን መሰላችሁ፣ እንዳታለቅሽ አልቅሰሽ እንዳታስለቅሽ ማንም ላይ ማለት ነው። መጥፎ ነገር ሰርተ ማለፍ ጥሩ አይደለም ለራስ ማለት ነው። ለራሳችን እናውቀዋለን አይደለ? አንዳንዴ ሁልጊዜ ማለት አንዳንዴ ወሬ ስናወራ ምናምን እናካትተዋለን። ስለዚህ ጉዳይ ሰው ማንም ሰው በእኔ ተከፍቶ እንዲያልፍ አልፈልግም። እና ምናልባት ከጠቀማት አንድ ስጦታ አዘጋጅ ይላታል። ልክ አለ። በሁለተኛው ቀን በጣም በጋችንን አርደን እኛ ወጣናል። አንዴ ምናምን ላይፋችን እናታያችኋለን እሺ ስጦታ ሆነ ግን ወፍሮ ቆይ ቆይ እና አንድ ስጦታ አዘጋጅቼላታለሁ ስጦታው ለሱ ትርጉም ሊኖረው ይችላል፣ አይኖረውም ይችላል። ኖርማልም ሊሆን ይችላል፣ አይሆንም። ቸኮል ነገር ነው፣ ቆይኩል ነው አሁን እና በቃ ሰራበት እኔ የአገር ልብስ ቤት እንዳለኝ ታውቃላችሁ። ኦርደር አድርጉ። ለማንኛው መጣች። አይ ተነጋግራችኋል፣ በእርግጠኝነት ቲና። እኛን ፍራንክ ልታረጉን ነው፣ ፍራንክ ልታረጉን ነው። አስቸኳይ ነው ምናምን ስትለኝ፣ አልተነጋግራችሁም? ጭራሽ የሆነ ነገር አልተነጋግራችሁም። ኧረ ጭራሽ። እርግጠኛ ነሽ? አይ እንዴት እኛ እንደመጣን አንቺ መጣሽ ነው ነው ኦፍኮርስ፣ ቀድሜ ነው የደወልኩልሽ ከነሱ ቀድሜ ነው የደወልኩልሽ። ቪዲዮም ጀምረ። አይ እንዴት ናችሁ? ሰላም ናችሁ ወይ የፅጌ ቤተሰብ እና የእነ አብርሽ የእነ ሩታ ቤተሰብ ደህና ናችሁ? አይ ግን የሆነማ የተደበቅነው ነገር አለ ማማዬ ወይንም ፍራንክ ልንደረግ ነው? ፍራንክ አይደለም ነው። ፍራንክ አይደለም፣ ፍራንክ አይደለም፣ ልንገራችሁ

ነው ትናገሩ፣ ተብለናል። በቃ አብራሪ ነገርሽ፣ በቃ ለማንም አትናገሩ ተብለናል። ሦስታችን የምናውቀው ሰርፕራይዝ ሶ ሰርፕራይዙ መጀመሪያ እንደዚ ስሜቱ ስለሆንች ደስ ይለኛል። ናንቺ ኖርማል ስለሆንን ስላወራ ምናምን እኔም በጣም በተፈጠረው ነገር ብዙ መረባበሾች ነበሩ፣ ግን ኦሬዲ አልፈዋል። ሳደርገ መጀመሪያ ባይሆንም፣ ግን ይህ ግን ስሜቱ ልዩ ነው። ምንድነው አዲስ ቪዲዮ ነው የሚሰራው አዲስ የዩቲዩብ ቻናል ለእሷ ከፍቼ እላታለሁ። በመጨረሻም ዱባይ ላይ መታ ቁም ነገር ሰራች፣ የሚመኘው ነገር የነበረ ነው እና ላይክ ሰው ስላጣኝ ብቻ ሁሌ በቃ ዝም እላለሁኝ። በጣም መስራት ፈልግ ነበር ምናምን ነው። በጣም የምፈልገው ነገር ነው። ሰርፕራይዝ አደረገች። እንኳን ምን እንደሆነ ታውቃለህ? አብርሽኝ ቪዲዮ ምናምን ከእሱ ጋር ስትሰራ እያታለሁ። ሰው ፍላጎት ስላላት ነው መቷ የሰራችለት ነው። ገብቷል አይደል? ለመስራት ስለፈለገች ነው እንጂ እኔን ለማጣላት እፈልግ አይደለም። ሶ ይሄንን ይሄንን ነገር ሳደርግ። እና ይሄን ነገር ሳደርግ በጣም ደስተኛ ሆኜ ነው የማደርገው። በርቺ! እዚህ በጣም ብዙ ነገር ምቹ ነው ለመስራት፣ በጣም ምቹ ነው። ሶ ሀገሪቷን በደንብ ተጠቀሚበት ስሪ። በደንብ የኔ ቤተሰቦች እንዲሁም የአብርሃም የሩታ ቤተሰቦች ሰፖርት ያደርጉሻል፣ ሰብስክራይብ በማድረግ ይተባበሩሻል። እና በደንብ አውትሻይን አድርገሽ ማየት እፈልጋለሁ። ምን ያህል መስራት እንደምትፈልጊ ስለተረዳው ነው ይሄንን ያደረኩት እና በድጋሚ እንኳን ደሳለሽ እኔ ቃላት የለኝም፣ ምን ማለት እንዳለብኝ አላቅም። ብቻ ጽጌ፣ አብርሽ፣ ሩቴ በጣም ከልብ አመሰግናለሁ። ከዛም በላይ ደግሞ ዳኒ ነው ምክንያታችን እና ሁላችን ለመገናኘት ዳኒ በዚህ አጋጣሚ በጣም ነው ማመሰግናለሁ እነዚህ የመሳሰሉት ልጆች ስላስተዋወቀኝ ደስ ብሎኛል። አተረፍኩ እንጂ አልከሰርኩም። ከዚህ በኋላ ደግሞ እኔ በመልካም ነገር እመጣለሁኝ። በእርግጠኝነት ጥሩ ትምህርት ያለው ነገር እመጣለሁኝ እና እናንተም በደንብ ተከታተሉኝ ብዬ አስባለሁኝ። አብሬሽ አንተንም ቤተሰቦች ንገራቸውና እንግዲህ ውድ ፋሚሊዎቻችን ለበጎ ስራ፣ የእኛ ፋሚሊዎች ደግሞ ማን ብሎን። ስለዚህ እንግዲህ ሁላችሁም የኔና የሩታዬ ወዳጅ ሁላችሁም ሲናይን ሰብስክራይብ አድርጋችሁ አበረታታችኋት። ከአስር ሺህ በላይ ሰብስክራይብ በዚህ ቪዲዮ እንጠብቃለን፣ አይደለ? ሁላችንም እንጠብቃለን። ሁላችሁም ሰብስክራይብ በማድረግ ቪዲዮዋን እኛም ብንሄድ ራሷ የምትለቅላችሁ ቪዲዮዎችን አበረታቷት። በጣም እንወዳቸዋለን። እንግዲህ ለመልካም ስራ ደግሞ ሁላችንም አንድ ላይ እንነሳለን ማለት ነው። ሌላው ባይዘዌ አእምሮዬ ላይ ደግሞ አንድ ሰው አለና እዚሁ ዩቲብ ቻናል ከፍቼለት ብሄድ እያልኩት ያለው ሰው አለ። እሱም በቀጣይ ሰርፕራይዝ አደረጋቸዋለሁ። በጣም ደስ ይለናል። ኩል እንግዲህ አንድ ላይ ሰርፕራይዝ የምናደርገው ይሆናል። ሲቀጥል ደግሞ ባይዘዌ እኛ ዱባይን ተጠቅመንበታል ብለን አላስብም። ሶቲና በደንብ አድርጋ ትጠቀምበታለች። እኛ ያላየነው ያላወቅነውን ቦታ በቪዲዮ ታሳየናለች ብዬ አስባለሁ። እህታችን በርቺ፣ ጠንክሪ ጽጌ ደግሞ እቃ ዛሬ ቁም ነገረኛቷን ትልቅ ስራን የሰራችው ጎረቻ አለበሳ። እኛም ኮራን በናንተ እኛም ኮራን እኛም ኩራን በእናንተ እም በመጨረሻ ወርቃ ታሳጉልሉ እና ፋሚሊዎቻችን ሁላችሁንም ከልብ እናመሰግናለን። ግን ቲናዬ አንድ ብዙ ጊዜ ማስለምደው ነገር አለ